መጽሐፈ ነገሥት ቀዳማዊ ምዕራፍ 12። እስራኤል ሁሉ ያነግሡት ዘንድ ወደ ሴኬም መጥተው ነበርና ሮብአም ወደ ሴኬም ሄደ። እንዲህም ሆነ የናባጥ ልጅ ኢዮርብአም ይህን በሰማ ጊዜ እርሱም ከንጉሱ ከሰለሞን ፊት ኮብሎ በግብፅ ተቀምጦ ነበርና በግብፅ ሳለ ልከው ጠርተውት ነበርና ኢዮርብአምና የእስራኤል ጉባኤ ሁሉ መጥተው ለሮብአም አባት ቀንበር አክብዶብን ነበር። አሁንም አንተ ጽኑን የአባትን አገዛዝ በላያችን የጫነውን የከበደውን ቀንበር አቃልልን እኛም እንገዛልሃለን ብለው ተናገሩት። እርሱም ሂዱ በሶስተኛውም ቀን ወደ እኔ ተመለሱ አላቸው። ህዝቡም ሄዱ። ንጉሱም ሮብአም ለዚህ ህዝብ እመልስለት ዘንድ የምትመክሩኝ ምንድን ነው ብሎ አባቱ ሰለሞን በሕይወቱ ሳለ በፊቱ ይቆሙ ከነበሩት ሽማግሌዎች ጋር ተማከረ። እነርሱም ለዚህ ህዝብ አሁን ባሪያ ብትሆን ብትገዛላቸውም መልሰን በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆኑልሃል ብለው ተናገሩት። እርሱ ግን ሽማግሌዎች የመገሩትን ምክር ትቶ ከእርሱ ጋር ካደጉትና በፊቱ ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባቴ የጫነብንን ቀንበር አቃልልን ለሚሉት ህዝብ መልስላቸው ዘንድ የምትመክሩኝ ምንድን ነው? አላቸው። ደጉት ብላቴኖች አባት ቀንበር አክብዶብናል፣ አንተ ግን አቀልል ለሚሉ ህዝብ ታናሽቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባችኋል፣ እኔ ግን በቀንበራችሁ ላይ ጨምራለሁ። አባቴ በአለንጋ ገርፏችኋል፣ እኔ ግን በጊንጥ ገርፋችኋለሁ በላቸው፣ ብለው ተናገሩት። ንጉሱም በሶስተኛው ቀን ወደ እኔ ተመለሱ ብሎ እንደተናገረ ኢዮርባአምና ህዝቡ ሁሉ በሶስተኛው ቀን ወደ ሮብዓም መጡ። ንጉሱም ሽማግሌዎች የመከሩትን ምክር ትቶ ለህዝቡ ጽኑ ምላሽ መለሰላቸው። እንደ ብላቴኖቹ ምክር አባቴ ቀንበር አክብዶባችሁ ነበር፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ ብሎ ተናገራቸው። እግዚአብሔርን በሴሎናዊው በአኪያ አድርጎ ለናባጥ ልጅ የተናገረውን ነገር እንዲያጸና ከእግዚአብሔር ዘንድ ተመድቦ ነበር እና ንጉሱ ህዝቡን አልሰማም። እስራኤልም ሁሉ ንጉሱ እንዳልሰማቸው ባዩ ጊዜ ህዝቡ ለንጉሱ በዳዊት ዘንድ ምን ክፍል አለን? በእሴይ ልጅ ዘንድ ርስት የለንም። እስራኤል ሆይ ወደ ድንኳኖቻችሁ ተመለሱ። ዳዊት ሆይ አሁን ቤትን ተመልከት ብለው መለሱለት። እስራኤልም ወደ ድንኳኖቻቸው ሄዱ። በይሁዳ ከተሞች በተቀመጡት በእስራኤል ልጆች ላይ ግን ሮብዓም ነገሰባቸው። ንጉሱም ሮብዓም አስገባሪውን አዶኒራምን ሰደደ። እስራኤልም ሁሉ በድንጋይ ደበደቡት ሞተም። ንጉሱም ሮብዓም ፈጥኖ ወደ ሰረገላው ወጣ፣ ወደ ኢየሩሳሌምም ሸሸ። እስራኤልም እስከ ዛሬ ድረስ ከዳዊት ቤት ሸፈተ። እስራኤልም ሁሉ ኢዮርብዓምን እንደ እንደተመለሰ በሰሙ ጊዜ ልከው ወደ ሸንጓቸው ጠሩት በእስራኤልም ሁሉ ላይ ያነገሱት። ከብቻው ከይሁዳ ነገድ በቀር የዳዊት ቤት የተከተለ አንድ ሰው አልነበረም። ሮብአምም ወደ ኢየሩሳሌም መጣ። የእስራኤልንም ቤት ወቅተው መንግስቱን ወደ ሰለሞን ልጅ ወደ ሮብአም ይመልሱ ዘንድ ከይሁዳ ቤት ሁሉና ከብንያም ነገድ የተመረጡትን አንድ መቶ ሰማንያ ሺህ ሰልፈኞች ሰዎች ሰበሰበ። የእግዚአብሔርም ቃል ወደ እግዚአብሔር ሰው ወደ ሳማያ ለይሁዳ ንጉሥ ለሰለሞን ልጅ ለሮብአምና፣ ለይሁዳ ለብንያም ቤት ሁሉ፣ ለቀረውም ህዝብ ሁሉ እግዚአብሔር እንዲህ ይላል ይህ ነገር ከእኔ ዘንድ ነውና አትውጡ፣ የእስራኤልንም ልጆች ወንድሞቻችሁን አትውጉም፣ እያንዳንዱም ወደ ቤቱ ይመለስ ብለን ንገራቸው ሲል መጣ። የእግዚአብሔርንም ቃል ሰሙ፣ እንደ እግዚአብሔርም ቃል ተመልሰው ሄዱ። ኢዮርበአምን በተራራማው በኤፍሬም ሀገር ሴኬምን ሰርቶ በዚያ ተቀመጠ። ደግሞም ከዚያ ወጥቶ ጵኑኤልን ሠራ። ኢዮርብአምን በልቡ አሁን መንግስቱ ወደ ዳዊት ቤት ይመለሳል። ይህ ሕዝብ በእግዚአብሔር ቤት መስዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ የዚህ ሕዝብ ልብ ወደ ጌታቸው ወደ ይሁዳ ንጉስ ወደ ሮብአም ይመለሳል፣ እኔንም ይገድሉኛል አለ። ንጉሱም ተማከረ፣ ሁለትም የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል፣ ከግብፅ ምድር ያወጡን አማልክቶችን እያላቸው አንዱን በቤቴል ሁለተኛውንም በዳን አኖረ። ለአንዱ ጥጃ ይሰግድ ዘንድ ህዝቡ እስከ ዳን ድረስ ይሄድ ነበርና ይህ ኃጢአት ሆነ። በኮረብቶቹም ላይ መስገጃዎች ሰራም፣ ከለዊ ልጆች ካይደሉ ከህዝብ ሁሉ ካህናትን አደረገ። በስምንተኛው ወር በአስራ አምስተኛው ቀን በይሁዳ እንደሚደረግ በዓል ያለ በዓል አደረገም፣ በመሰዊያውም ላይ ሰዋ ለሰራቸውም ጥጆች ይሰዋ ዘንድ እንዲሁ በቤቴል አደረገ። ለኮረብታ መስገጃዎችም የመረጣቸውን ካህናት በቤቴል አኖራቸው። በስምንተኛውም ወር በአስራ አምስተኛ ቀን በልቡ ሰበው ቀን በቤቴል በሰራው መሰዊያ ላይ ሰዋ። ለእስራኤልም ልጆች በዓል አደረገላቸው። መሰዊያውም ሰዋ ዕጣንም አጠነ።